የአማራ ክልል ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በግንባታ ሂደት ላይ የሚገኙ የመንገድ መሰረተ ልማት ፕሮጀክቶችን ጎብኝተዋል። ርዕሰ መስተዳድሩ በጉብኝታቸው ወቅት በከተማ እየተገነቡ የሚገኙ የመንገድ ፕሮጀክቶች ደረጃቸውን የጠበቁ ስለመሆናቸው ተመልክተናል ብለዋል። በባህር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ። በበጀት ዓመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየነው ያለ ነው። እስካሁን ባየነው በጣም በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። በጣም ሰፋፊ መንገዶች ናቸው። አካፋይ ያላቸው መንገዶች ናቸው። እንደገናም ደግሞ ለሳይክል እና ለእግረኛ የሚሆኑ መንገዶች ተለይተው እየተሰሩ ነው ያሉ። ይሄ እስካሁን ድረስ በባህር ዳር ከተማ ብዙ ያልተለመደ ስራ ነው። እንደዚህ አይነት ለሁሉም አገልግሎት ለእግረኛም። ለሳይክልም ለአትክልትም እንደገናም ደግሞ ለተሽከርካሪ ለሌሎች ተሽከርካሪዎች ግልጽ አገልግሎት የሚሰጥ መንገድ በባህር ዳር ከተማ በአይነቱ የተለየ ነው። የመንገድ ፕሮጀክቶች ግንባታቸው ሲከናወንም የተለያዩ መሰረተ ልማቶችን ታሳቢ ባደረገ መልኩ መሆኑንም ርዕሰ መስተዳድሩ ገልጸዋል። መንገድ ብቻ ሳይሆን የኤሌክትሪክም፣ የውሃም ሌሎች አገልግሎቶችም በደንብ ተሳልጠው እንዲሰሩ ነው የሚደረገው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ ልማት እንቅስቃሴ ሳይሆን ተስማሚ፣ እርስ በራሳቸው ተስማምተው ተመጋግበው እንዲሄዱ ነው የምናደርገው። ለምሳሌ መንገድ ስንሰራ የውሃ መሸጋገሪያ ቧንቧዎችን እንቆርጣለን፣ የኤሌክትሪክ ምሰሶዎችን እንዲህ መብራት የመስታ አገልግሎታቸው እንዲስተጓጉል ይደረጋል። ነገር ግን አሁን ስማርት በሆነ መንገድ ወይም ደግሞ ተናባቢ በሆነ መንገድ እንዲሰራ እየተደረገ ነው ያለ ፕሮጀክቶችን ክረምቱ ከመግባቱ በፊት ለማጠናቀቅም ርብርብ እየተደረገ ነው ያሉት ርዕሰ መስተዳድሩ ግንባታቸው ሲጠናቀቅም አጠቃላይ ለከተማ እንቅስቃሴ ዘርፈ ብዙ ሚና ይኖራቸዋልም ብለዋል። በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኑሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። በአጠቃላይ በከተማ ውስጥ ውበትን የሚጨምሩ በሰዎች እንቅስቃሴ፣ በምርት እንቅስቃሴ ላይ ቅልጥፍናን የሚጨምሩ መንገዶች ናቸው እና ይሄ የበለጠ ተጠናክሮ ይቀጥላል። እንደነዚህ አይነት የማህበረሰቡን ሁለንተናዊ ተጠቃሚነት የሚያረጋግጡ የመ የመሰረተ ልማት ስራዎች በክልሉ በሌሎችም ከተሞች እየተከናወኑ መሆኑም ተገልጿል። ለአብነትም ርዕሰ መስተዳድሩ በደሴ ከተማ እየተከናወኑ የሚገኙ የመንገድ ፕሮጀክቶችን ከቀናት በፊት መመልከታቸውን ተናግረዋል። በጥሩ አፈጻጸም ላይ እንደሚገኙም ገልጸዋል። የመሰረተ ልማት ዝርጋታ ስራዎች በቀጣዩ በጀት ዓመትም በክልሉ በተለያዩ ከተሞች ተጠናክሮ ይቀጥላልም ነው ያሉት። ከተሞቻችንን ተወዳዳሪ፣ ተመራጭ የቱሪስት የምርት የአገልግሎት ከተማ እንዲሆኑ ለማድረግ ሰፊ ስራ እየሰራ ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂፖሊታን ከተሞችም ተመሳሳይ ስራ ይሰራል። ለምሳሌ ደብረ ብርሃን ስራው ቀጥሏል፣ ኮምቦልቻ ስራው ቀጥሏል፣ ወልዲያ ስራው ቀጥሏል፣ ደብረ ማርቆስ ስራው ቀጥሏል ማለት ነው። ስለዚህ እንዲህ እያደረግን ከነሱ በታች ባሉ መካከለኛና አነስተኛ ከተሞችም ተመሳሳይ ተግባራት እንዲሰሩ እያደረግን እነዚህን ትልልቅ ከተሞችን እንዳንድ ሞዴል ወስደው እንዲሰሩ እያደረግን ያለን። በጉብኝቱም ርዕሰ መስተዳድር አረጋ ከበደን ጨምሮ የባህር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላመው እና ሌሎችም ከፍተኛ አመራሮች ተሳትፈዋል።